ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር፣ ክቡር አቶ ቴዎድሮስ ምረት የጠቅላይ ፍርድ ቤት ፕሬዚደንት፣ ክቡር አቶ ተመስጌን ጡርነህ የኢፌድሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል ዋና አስተባባሪ፣ የተከበሩ ዶክተር እንደሻው ጣሰው የማዕከላዊ የኢትዮጵያ ርዕሰ መስተዳድር የተከበራችሁ የሁሉም ክልል ርዕሳነ መስተዳድሮች፣ የተከበራችሁ የሁለቱ ከተማ አስተዳደር ከንቲባዎች፣ የተከበራችሁ የክልሎችና የሁለቱ ከተማ አስተዳደር አፈ ጉባኤዎች፣ የተከበራችሁ ጀኔራል መኮንኖች፣ ክቡራን ሚኒስትሮች፣ አምባሳደሮች፣ ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ አደ ስንቄዎች የተከበራችሁ የበዓሉ ባለቤት የሆናችሁ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች፣ የተከበራችሁ የበዓሉ አዘጋጅ የሆሳና ከተማ እና አካባቢው ነዋሪዎች፣ የተከበራችሁ የበዓሉ ታሳት ተሳታፊዎችና ታዳሚዎች፣ ክቡራትና ክቡራን ከሁሉ አስቀድሜ የብዝሃ ማንነት መናገሻ የሕብረ ብሔራዊ አንድነት መገለጫ የማከ የማዕከላዊ ኢትዮጵያ ርዕሰና የታታሪ ህዝቦች መፍለቂያ በሆነችው በለምለሟ በውቢቷና በደማቋ ሆሳና ከተማ ተገኝቼ ይህን መልእክት እንዳስተላልፍ እድል ስላገኘሁ የተሰማኝን ልባዊ ደስታ እየገለጽኩ እንኳን ለሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። የፌዴሬሽን ምክር ቤት የብሔሮች ብሔረሰቦችና ሕዝቦች በዓል እንዲከበር ሲወስን የብሔር ብሔረሰቦችና ሕዝቦች ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ ለዘላቂ ሰልሳቢዎችን ታሳቢ በማድረግ ነው። ባለፉት በህብረ ብሔራዊ አንድነታችን ላይ ውጤቶች እንዲመጡ እንዲመዘገቡ ሆኗል። አብሮ የመኖር ሴት በማጠናከሩ የአገረ መንግሥት ግንባታው ሂደት በማፋጠንና ሰላምን በሚያጸኑ እኩልነትንና ወንድማማችነትን በሚያጎለብቱ ዘላቂ ልማትና ሁለንተናዊ ብልጽግናን በሚያፋጥኑ ዘርፈ ብዙ ተግባራት ታጅቦ ሲከበር ቆይቷል። የዘንድሮ የብሔር ብሔረሰቦችና ሕዝቦች ቀን የጋራ ትርክት ውጤት የአንድነታችን ምልክትና የቁጭታችን መገለጫ ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድባችን ባስመረቅንበት የኢትዮጵያ የማንሰራራት ጉዞ እውን ለማድረግ አበርኩታቸው የጎላ የሆኑት ሜጋ ፕሮጀክቶች ጅማራቸው በተሰበሰረበት ማግስት የሚከበር መሆኑ፣ እንዲሁም በታሪክ ሂደት የተፈጠሩ አገራዊ መዛነፎችን ለማስተካከልና መሰረታዊ ጉዳዮች ላይ ያጋጠሙን ልዩነቶች አጋጣሚ አካታች በሆነ ውይይት ለመፍታት ሀገራዊ ምክክር ለማድረግ በዝግጅት ዝግጅታችን ባጠናቀቅንበት ወቅት የሚከበር መሆኑ እንዲሁም ሰባተኛው ሀገራዊ ምርጫ ሰላማዊ፣ ፍትሃዊ፣ ተአማኒነት ያለውና ዲሞክራሲያዊ የሆነው እንዲጠናቀቅ መንግስት በቂ ዝግጅት እያደረገ በሚገኝበት ዋዜማ ሆነን በዓሉን ማክበራችን ከቀደሙት በዓላት ልዩ ያደርገዋል። በዛሬ ዕለት በዛሬ ዕለት ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ዲሞክራሲያዊ መግባባት ለኅብረ ብሔራዊ አንድነት በሚል መሪ ሀሳብ እያከበርን ያለነው ይህ የማጠቃለያ በዓል በኅብረ ብሔራዊ አንድነት የደመቀ ብዛነት ማንነታችንን ለዓለም ገልጸን የምናሳይበት ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የምንሸጋገርበት የተሸጋገር መሆኑን የምናስመሰክርበት በዲሞክራሲያዊ መግባባትና በመፈቃቀል ላይ የተመሰረተ ህብረብሔራዊ አንድነታችንን ጽኑ መሰራት ላይ ለማቆም የማያወላውል እምነት፣ የማይቀለበስ አቋም ያለውን መሆናችንን የምናረጋግጥበት በመከባበር በመደጋገፍ፣ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። የጋራ ቤታችን መሰረት ሳይናጋ እንደ ጸና ለማኖር ከጋራ ታሪካችንና እሴቶቻችን የተቀዳና ብዝሃነታችንን የሚያገብር የጋራ ማንነት ሊኖረን ይገባል። ይህንን የጋራ የሆነ ኢትዮጵያዊ ማንነት ለማጽናትና የህዝቦችን የዘመናት አብሮነት እንደተጠበቀ ለማዝለቅ በብሔራዊነት ላይ የተመሰረተ አሰባሳቢ ትርክት መገንባት ያስፈልጋል። ክቡር ጠቅላይ ሚኒስትር ጥሬ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ ዲሞክራሲያዊ መግባባት እንደ ገዳ ስርዓት በመሰሉና ሌሎች የሽምግልና ስርዓቶች ኢትዮጵያውያን በቀደም ከቀደምት አባቶቻችን እንታወቅበት የነበረ ትናንት በተለያየ መንገድ የሸረሸርነው ነው። ዛሬ ደግሞ እየተለማመድነው ያለ አዲስ በአዲስ መልክ የምንተገብረው ባህል ነው። ይህ ስልጡንና ምጡቅ አካሄድ ችግርን በዘላቂነት ለመፍታት ለአካታችነት፣ ለአሳታፊነት፣ ለምክክር፣ ለድርድር፣ ለሰጥቶ መቀበልና ለስምምነት የቅድሚያ ቅድሚያ ይሰጣል። በተለይም እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አስተሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህንን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጀምሮ ጅምር እንቅስቃሴ ተጋግሶ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች፣ ብሔረሰቦችና ሕዝቦች ኃላፊነት ሊሆን ይገባል። ህብረ ብሔራዊ አንድነት ያለ ዲሞክራሲያዊ መግባባት አይጸናም። ዲሞክራሲያዊ መግባባት ደግሞ ለህብረ ብሔራዊ አንድነት መሰረቱም ህይወቱም ነው። በመሆኑም አገራችን ፈተናዎችን በድል እየተሻገረች ሁሌ ማሸናፊ ሆና እንድትቀጥል ህብረ ብሔራዊ አንድነታችንን ማጠናከርና እውነተኛ የፌዴራል ስርዓት መገንባት ያስፈልጋል። እውነተኛ የፌዴራል ስርዓት ሁሉንም ማንነቶች እኩል የማስተናገድ አቅምና ፍላጎት አለው። ስለ ስለሆነም የህዝቦችን አንድነትና ትስስር ለማረጋገጥና የሀገራችን ሰላም እና አንድነት ጠብቆ እንዲቀጥል ለማድረግ ሁሉም የድርሻውን መወጣት ይኖርበታል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን አገራችን ኢትዮጵያ የለውጡ በለውጡ መንግስታችንና በብልጽግና ፓርቲያችን አመራር ወደሚገባት ከፍታ ለመውጣት የማንሰራራት ጉዞዋን ቀጥላለች። ጀምራ የማጠናቀቅ አቅሟም አጠናክራለች። የማይቻሉ የሚመስሉትን ሁሉ ችላ ችላ አሳይታለች። ግዙፍ ፕሮጀክቶችን በራሷ አቅምና ባጠረ ጊዜ በመፈጸም ያይቻልምን መንፈስ ሰብራለች። ይህም የሀገራችንን ህዝቦች ስነ ልቦና ከፍተና ለእይታ ለውጥ በበር ከፍቶላቸዋል። ይህ ግለት ሳይበር በማስቀጠል የኢኮኖሚ ሉዓላዊነታችንን ለማረጋገጥ ሜጋ ፕሮጀክቶችን ጀምራለች። ብሔራዊ ጥቅሟን ለማስጠበቅ የዲፕሎማሲ ስራዎቿን እያከናወነች ትገኛለች። ይህ ሁሉ ጥረት በውጤት ተጀምሮ በስኬት የሚቋጨው በሁለንተናዊ መልኩ ስንተባበር፣ ሀሳብ ስናዋጣ፣ በአንድነትም ስንቆም ብቻ ነው። በመሆኑም ሁሉም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በተሰማራንበት ሙያ ሁሉ በምንችለው አቅም ለሀገራችን ከፍታና የለውጥ ጉዞ የበኩላችንን እንድንወጣ ቃል ኪዳናችንን እንድናደስ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። የለውጡ አንደኛውና አንደኛው ፍሬ የሆነው የማዕከላዊ ኢትዮጵያ ክልል መንግስት እና ነዋሪዎች ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን አዘጋጆች መሆናቸውን ካወቁበት ጊዜ ጀምሮ ስኬታማ በዓል ለማዘጋጀትና እንግዶቻቸውን በተለመደው ወግና በዓል ተቀብለው ለማስተናገድ ሁለንተናዊ ዝግጅት ሲያደርጉ ቆይተው ይኸው ለዛሬዋ ቀን በቅተናል። በባለቤትነት ስሜት በታላቅ ህዝባዊ ንቅናቄና መነሳሳት ጊዜያቸውን፣ ጉልበታቸውንና ገንዘባቸውን ሰውተው በዓሉ ሰላማዊና ስኬታማ እንዲሆን ከፍተኛ አስተዋጽኦም አድርገዋል። የክልሉን መንግስትና መላውን የክልሉን ህዝብ በራሴና በፍሬ የፌዴሬሽን ምክር ቤት ስም የላቀ ምስጋና እንዳቀርብላቸው ይፈቀድልኝ በዓሉ ከሁሉም በላይ የተጀመሩ ስራዎችን በአጭር ጊዜ የማጠናቀቅ አዳዲስ የልማት ስራዎችን የመቅረጽና የቱሪዝምና የኢንቨስትመንት ሀብቶቻችንን የማስተዋወቅ ወዘተ የዚህ በዓል ትሩፋት እየሆነ መጥቷል የማዕከላዊ ኢትዮጵያ ክልልም ይህንኑ ተሞክሮ በማስቀጠል አሁን የተሰበሰብንበትን ስታዲየም በአጭር ጊዜ በመገንባት የርዕሰ መስተዳድሩን ቢሮ በመገንባት የከተሞችን የኮሪደር ልማትና ሌሎችን መሰረተ ልማቶች በአጭር ጊዜ በመገንባት ህዳር 29ን ለዘላቂ ልማት መሳሪያነት ክልሉ ተጠቅሞበታል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ክቡር ዶክተር እንደሻው ጣሰው እና የክልሉ አመራሮች እንዲሁም የተቋቋመው የዝግጅት የተቋቋመው የዝግጅት ኮሚቴዎች ከፌዴሬሽን ምክር ቤት ጋር ተናበው በመስራታቸው በቂና አስተማማኝ ዝግጅት ለማድረግ አስችሏቸዋል። በዚህ አጋጣሚ በዚህ ሂደት የተሳተፉ አካላት በዓሉን ስኬታማ ለማድረግ ላደረጉት ያላሰለሰ ጥረት በፌዴሬሽን ምክር ቤትና ምክር ቤቱን በወከሉት ብሔር ብሔረሰቦችና ሕዝቦችም ከፍተኛ ምስጋና ላቀርብ እወዳለሁ በተጨማሪም ይህ በዓል እንዲያምሮና ስኬታማ ሆኖ እንዲካሄድ በአብይና በንዑሳን ኮሚቴዎች ተደራጅታችሁ ሌት ተቀን ለደከማቸው አደረጃጀቶችና ግለሰቦች፣ በሀሳብ ላገዛችሁ ምሁራን፣ በገንዘብና በአይነት ድጋፍ ላደረጋችሁን የልማት ተቋማትና ሌሎች አጋሮቻችን፣ እንዲሁም በዓሉ ያለምንም የጸጥታ ችግር እንዲጠናቀቅ እየተጋችሁ ላላችሁ የፌዴራል የጸጥታ አካላት ማለትም የብሔራዊ መረጃና ደህንነት አገልግሎት፣ የፍድሪ መከላከያ ሚኒስቴር፣ ፌዴራል ፖሊስ፣ የጠቅላይ ሚኒስትር ጽሕፈት ቤት በሙሉ ከልብ የመነጨ ልባዊ ምስጋናዬን በምክር ቤታችን ስም ላቀርብላችሁ እወዳለሁ። ከመላው ሀገራችን ብሔር ብሔረሰቦች እና ህዝቦች ተወክላችሁ የቀረባችሁ የባህል ትርኢት አቅራቢዎች፣ የህፃናትና ሰርከት ትርኢት አባላት በብዛነታችን ውስጥ ያለውን ውበታችን ደምቆ እንዲወጣ ህብረብሔራዊ አንድነታችን ፈክቶ እንዲታይ በአጠቃላይ በዓሉ ልዩ ውበት እንዲላበስ አስችላቸዋልና ምስጋና ይገባቸዋል። በመጨረሻም የዕለቱ የክብር እንግዳ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓሉን በተመለከተ ለበዓሉ ተሳታፊዎችና ለመላው የሀገራችን ሕዝቦች መልእክት እንዲያስተላልፉ በታላቅ ትሕትና እና አክብሮት እጋብዛለሁ። እጅግ በጣም አመሰግናለሁ።